ይሄንን ቪዲዮ መስራት የፈለግኩትኝ የዛሬ አራት አምስት ቀን ነበረ ሐሙስ፣ ሮብ፣ ዓርብ ሳይመቸኝ ቀረ እና እስከዛሬ ዘለቀ። የዛሬ ሀያ አራት ዓመት ኤግዛክትሊ ሰኔ ግንቦት ሁለት ሺህ አንድ በፈረንጆች ዘጠና ሶስት ዓመተ ምህረት በኢትዮጵያ ዘመን አቆጣጠር ብርሃኑ ነጋና ነፍሳቸውን የማረው ጋሽ መስፍን ፕሮፌሰር መስፍን ወንደ ማርያም እስር ቤት ታስረው ነበረ ለአንድ ወር አካባቢ ለሰላሳ ቀን። እንደ ብርሃኑና ፕሮፌሰር መስፍን የታሰሩት የተማሪዎች አዲስ አበባ ዩኒቨርሲቲ መጋቢት ሰላሳ ቀን ይመስለኛል። መስፍን ገብረስላሴ የበለጠ ያስታውሰዋል ያውቀዋል። አሁን አውስትሬሊያ ነው ያለው። የተማሪዎች ህብረት ጋር ለወቅቱ የነበረው ዘጠና ሁለት ደብዳቤ ከኢትዮጵያ ሰብአዊ መብቶች ጉባኤ ጋር ተጻጻፍንና ዶክተር መኮንን ቢሻው ነበሩ ያኔ ዋና ፀሐፊ የሰብአዊ መብት ኮሚሽኑ ኦር፣ ጉባኤው ለተማሪዎች በአካዳሚክ ፍሪደም ላይ እና በሰብአዊ መብት ምንነት ላይ የአንድ ቀን ኮንፈረንስ ኦር ወርክሾፕ ሴሚናር ነገር አዘጋጀን። የብሔራዊ ለተኛ አዳራሽ ፒያሳ የሚገኘው ብዙ በመቶዎች የሚቆጠሩ ተማሪዎች ተገኙ። ኖተብል ከነበሩት ውስጥ መስፍን አማን አሁን ኔዘርላንድ ያለ ገረሱ ቱፋ አሁን ኢትዮጵያ ተመልሷል ኤንድ ብዙ ተማሪዎች ኦፍኮርስ የተማሪዎች ማህበሩም ጨምሮ ተገኘል ኤንድ ብርሃኑ ነጋ በሰዓቱ ያስተምር ነበር ኢኮኖሚክስ ዲፓርትመንት አዲስ አበባ ዩኒቨርሲቲ በጣም የምንቀናበት የሚጥመን የሚመቸን ደስ የሚል ፕሮፌሰር ነበረ እኔን አላስተማረኝም በእርግጥ ጓደኞቼን አስተምሯቸዋል ግን ይወራለታል ይነገርለታል በጣም ነፃ ነው ከዚህ ከውጭ በተለይ ይመስለኛል ዚ ሄደው ኢትዮጵያ ውስጥ የዩኒቨርሲቲ መምህራንና ተማሪዎች የአባትና የልጅ ግንኙነት ስላለ መፈራራት አለ። የምንሄድበት ካፌ የተለያየ ነው። የምንሄድበት ባር ሬስቶራንት ምናምን አብረህ አትቀመጥም። ኢቭን ሶስተኛ አራተኛ ዓመት አንድ ላይ የሆነ ተማሪዎች ራሱ ሲጨርሱ እዛው የሚቀሩ ካሉ ኮምፕሊት ሊከኛ ይወጣሉ ጓደኞቻችን ኤንድ ያንን ሰብሮ ስለሚወጣ ብርሃኑ ነጋ በአብዛኛው አፕሮቹ ከተማሪዎቹ ጋር በጣም ቅርቡ ጓደኝነት አይነት ሪሌሽንሽፕ ስላለው ይወደድ ነበረ የሰብአዊ መብት ላይ ፕሮፌሰር መስፍን ወልደማርያም ብርሃኑ ደግሞ በፕሮፌሰር ብርሃኑ ነጋ እንደዚሁ በሚኒስትር ብርሃኑ ነጋ የብልጽግና ሚኒስትር። አሁን ይገርማል የታሪክ ትንትን ምጸት በአካዳሚክ ፍሪደም ላይ ምን ማለት እንደሆነ በደንብ አድርገው አጠጡን። በአንድ ቀን ን በኔክስት ደይ ስንታየው ከበደ አሁን አዲስ አበባ ኢትዮጵያን ያሉ አይ ብሊቭ ተመልሷል ሶ አመፅ ተነሳ ተቀሰቀሰ። የተማሪዎች አመፅ በኋላ ላይ ምታውቁት ነው። አብዛኛውን ታሪክ ብርሃኑ ነጋ እና ፕሮፌሰር መስሮን ለማርያም የታሰሩት ተማሪዎችን ለአመፅ ቀስቅሳችኋል፣ አነሳስታችኋል መንግስት ለመገልበጥ በዚህወቱ በዚህ ወቱ የሚሉ ክሶች ነበሩ። ታሰሩ በኋላ ተፈቱ። ንድ ናው ከሀያ አራት ዓመት በኋላ የታሪክን ምጸት ተመልከቱ። ብርሃኑ ነጋ ኢትዮጵያ ተመልሶ አዲስ አበባ ተመልሶ የትምህርት ሚኒስቴር ሆነ ንድ የትምህርት ሚኒስቴር ሲሆን ብርሃኑ አይነው፣ በአንድ ቀን ኦቨርናይት የሚመጣ ለውጥ የለም። ቢያንስ ግን በነፃነት ደረጃ አካዳሚክ ፍሪደም ለማስከበር ወደኋላ አይልም፣ ያስከብራል ብለን ተስፋ አድርገን ነበረ። በሚያሳዝን መልኩ ግን በአሁኑ ሰዓት መብታቸውን ለማስከበር የሚንቀሳቀሱ የዩኒቨርሲቲ ተማሪዎች በተለይ የህክምና ሜዲሲን ተማሪዎች ሜዲካል ስኩል ተማሪዎች ምክንያቱም የሜዲካል ስኩል አብዛኞቹ ዶክተሮቹ ሬዚደንት ኢንተርኖቹ በዩኒቨርሲቲ ሆስፒታል፣ ጎንደር ዩኒቨርሲቲ ሆስፒታል ውስጥ ነው ያለው። አዲስ አበባ ዩኒቨርሲቲ ጥቁር አንበሳ እንደዚሁ ተማሪዎች ጭምር አሉበት። በየቦታው ጳውሎስም ሊሆን ይችላል፣ የተለያዩ ቦታ ላይ አሮማያ ጅማም ሊሆን ይችላል። የዩኒቨርሲቲው አካል ስለሆኑ ትምህርት ሚኒስቴር ነው የሚያዛቸው፣ ጤና ጥበቃ ሚኒስቴር አይደለም። አንዱ ኮንፊዥን ችግር የፈጠረውም ሲናገር ከዚህ ቤት እንደሰማ ነው። እሱን ነው። አንድ የዛሬ ስድስት ዓመት ከአብይ ጋር ስብሰባ ሲያደርጉ ዶክተሮች ከተናገሩት አይን ከመቀሌ የመጣ መምህር ይመስለኛል ሐኪምም ነው መምህርም ነው። እንዴት በትምህርት ሚኒስቴርና በጤና ጥበቃ ሚኒስቴር መካከል ያለው ግንኙነት ሰንሰለቱ እንዴት ይሆን የሚለው ኮንፊዥን እንደፈጠረ ነው። ብርሃኑ ነጋ በትምህርት ስለ ትምህርት ነፃነት እኛን የሰበከ ያስተማረ ሰውዬ የምንቀናበት ሰውዬ እንደገና በዚህ ዕድሜ ስልሳዎቹ አጋማሽ መጨረሻ ባለበት ለእኛ ለነፃነት እንደ አርያ እንደ ቀንዲል እንደ መሪ የምንመለከተው ሰውዬ በእውነት ለተማሪዎች ለመምህራን፣ ለዩኒቨርስቲ ነፃነት መታፈን፣ መረገጥ፣ መደብደብ፣ አድማን ህጋዊ የሆነ መብትን ጥያቄን ወደ መንግስትን ለመጣል እንደሚደረግ እንቅስቃሴ አድርጎ ይፈርጃል ብሎ ማን አስቦ ያውቃል? በተቃራኒው ልደቱ አያለው ያኔ እንደ ብርሃኑ እንደ ካሃድ ያስቀመጡት እኔ እንኳን ኦልዌስ የልደቱ ከ97 ጀምሮ ደጋፊ ነበርኩኝ። እንደ ኦልዌስ ዲፌንስ ያደርገው ነበር ሮ 97 ሰዓትም ይንድ ና ልደቱ ተቃዋሚ ሆኖ ወጥቶ ተሰዶ ብርሃኑ አገር ቤት ገብቶ በጣም የሚገርም የታሪክ መጽት ነው። ንድ ግን የመምህራን የተማሪዎች ነፃነት ሲረገጥ ተባባሪ ሲሆን ያወጣው መግለጫ ኢዜማ እሱን መለስበታለሁ። እጅግ በጣም የሚያሰቅቅ የሚያሳፍር ነው። ኢዜማ በመግለጫው ላይ አንድ አንቀጽ፣ በጣም በጣም የሚገርም አንድ አንቀጽ እንዴት ከብልጽግና ጋር እንደሚመሳሰልን ገራችሁ በመጨረሻም በባለሙያዎቹ ደጋግሞ እንደተባለው ከዚህ ሂደት የፖለቲካ ትርፍ ለማግኘት መሞከርን እኛም አብስተን የምንጸየፈው መሆኑን አስምረን እያረጋገጥን ይህን መጥፎ ሁኔታ እንደ መልካም አጋጣሚ ተጠቅመው አገራዊ ትርምስ እና ሁከት በመፍጠር መንግስት ላይ ያለን የፖለቲካ ቅሬታ መወጣጫ ለማድረግ መሞከርም ሆነ ሌሎች አድማዎችን አቀጣጥሎ የመንግስት ስልጣን ለመነቅነቅ የሚሞክር የሞኝ ሙከራ ጊዜ ያለፈበት የከሰረ መንገድ አድርገን የምንረዳው መሆኑን ለመግለጽ እንፈልጋለን። ይህን መግለጫ ያወጣው ብልጽግና ሊመስላችሁ ይችላል። ኖ ብልጽግና አደለም፣ አክቸዋል የብርሃኑ ነጋ ኢዜማ ነው። እጅግ በጣም የሚያሳዝን ነው። መምህራን መብትን በህጋዊ መንገድ ማስከበር እንደግፋለን። ኦፍኮርስ፣ ስማ፣ ማንም ይደግፋል። ብልጽግናም እኮ ይላል መብትን በህጋዊ መንገድ ማስከበር ግን በህጋዊ መንገድ የተጠራን አድማ፣ ተቃውሞ፣ የስራ ማቆም ምንም ሊሆን ይችላል መልሳችሁ ህገ ወጥ ነው፣ ስልጣን ለመያዝ መንግስት ለመጣልቅ ቅር ብላችሁ ካራክተራይዝ ማድረግ ከብርሃኑ ነጋ ድርጅት ሲወጣ ነው። የዛሬ 24 ዓመት ከታሰረ በዚህ ምክንያት ሀራስ ከተደረገ ከተሰቃየ ሰው ጋር እንዲህ አይነት መግለጫ ሲወጣ እጅግ በጣም የሚያሳዝን ዶክተር አበባ ሞላ ሞገስ ሰርጀሪ ዩኒቨርሲቲ ኦፍ ጎንደር ዶክተር ኢፋ አዱኛ ፔዲያትሪክስ ሴን ፖል ሆስፒታል አዲስ አበባ ታስሯል። የታሰሩ ናቸው። በነገራችን ላይ ዶክተር ሳዶር በረከት ሌላ የታሰረ ሴን ፖል ሆስፒታል፣ ቸሩ ጌታ ከበደ ሰላሌ ዩኒቨርሲቲ የታሰረ፣ ዶክተር ነቢዩ ኤልያስ ኦርቶፔዲክ ቲኤኤስኤች ላይ አዲስ አበባ የታሰረ፣ ዶክተር ራሺድ እድሪስ አማኑኤል ስፔሻላይዝድ ሆስፒታል የታሰረ ዶክተር አንስዋር ሙሐመድ ደሴ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የታሰረ ዶክተር ጸጋ የታምር አክሊሉ ኢመርጀንሲ ውስጥ የሚሰራ እንጀባራ ጀነራል ሆስፒታል ኦል ኦቨር ኢትዮጵያ ነው። በነገራችን ላይ የታሰረ እንደ ዶክተር አስራቱ ጌትነት አማራ ክልል የታሰረ ዶክተር ገብረ ማርያም ፔዲያትሪክስ ፈለገ ህይወት ሲአርኤች አማራ ክልል ባህልዳር መሰለኝ የታሰረ ሜይ አስራ አራት ጀምሮ እንድ ብዙ ናቸው። ከሰባ ስምንት በላይ አንድ ሱዳኒዝን ደቡብ ሱዳኒዝን መስለ ጨምሮ የታሰሩ ሀኪሞች አሉ። ህገመንግስታዊ መብት ነው። መብትን ማስከበር ብሎ ከተባለ እነዚህ ሰዎች መሳሪያ ላነሱ፣ ጠመንጃ ላነሱ፣ መንግስት እንገለብጣለን ላሉ። ስት ደሞ ሲምፕል ደሞዝ ይጨመርል ነው። መንግስት ደሞዝ መጨመር የማይችልበት ምክንያት ካለ ያን ኬዙን ማቅረብ ነው፣ ማስረዳት ነው፣ ኢንጌጅ ማድረግ ነው፣ መወያየት ነው። ሰባ ስምንት በላይ ሀኪሞችን ማሰር መጉዳት በአንድ በኩል አድማ ካደረጋችሁ ብዙ ንጹሀን ይጎዳሉ ይሞታሉ፣ ነው አንደኛው ኢዜማ የሚያወጣው መግለጫ ቢናገረው መንግስቱ። በሌላ በኩል ግን አሰራችሁ እኮ ሰባ ስምንት ሰዎች ካሰራችሁ እስከታሰራችሁ በመታሰራቸው ምክንያት እነዚህ ሀኪሞች ንጹሀን አይሞቱም አይገደሉም። እንዴት አይነት እርስ በእርሱ የሚቃረን ሎጂክ ነው? የመብት ጥያቄን በዚህ መልኩ አፍኖ ድል ማድረግ አይቻልም። ለጊዜው ልታሸንፉት ትችላላችሁ። ራሱ አብይ የመጣበት መንገድ የሚያሳየን አመፅን ተቃውሞን አድማን ለተወሰነ ጊዜ ማፈን ይቻላል። ይሆናል አንድ ዓመት፣ ሁለት ዓመት፣ ሶስት ዓመት በወያኔዎቹ ኬዝ ሀያ ሰባት ዓመትን በመጨረሻ ላይ ያው መታወቅ ነው የተከሰተው። አንድ ተሞክሮ የከሰረ ነው ምናምን ምናምን። ፖለቲካ ግቡ እሱ አይደለም። ኢዜማዎች ለምን እንዳመጣችሁትም አላውቅም፣ ይሄን የብልጽግና ዲክሽነሪ ከዛ ላይ ቀርታችሁ ቆርጣችሁ በእናንተ መግለጫ ውስጥ ለምን እንዳስገባችሁትም አላውቅም። ግን አይቀርም አልቲሜትሊ አመፃችን እያፈንን እያፈንን፣ እንዴት ቁጥር ኦፍኮርስ መንግስት ላይ ኮንስኮንስ አለው በሚገባ ራሱ ይሄን ከአብይ ያመጣት መማር እንችላለን። ይሄን ከብርሀኑንም ብርሀኑን ከኤርትራ ትጥቅ መሳሪያ ስቶ ኤርትራ ዋጋ አለው ብሎ በግንቦት ሰባት ያለ ሰው አምጥቶ አራት ኪሎ ያስገባው ከዚህ መማር ያለብን ይመስለኛል። ስለ ትግል እንደማይቻል ይቻላል ብላችሁ ስታስተምሩ የነበራችሁ መሪዎች አይቻልም፣ በፍጹም በጣም ከግንቦት ሰባት በላይ የከሰረ መንገድ አልነበረም። ግን ከሌሎች ነገሮች ቤተመንግስት ገባችሁ። ኤንዌስ የሀኪሞቹ ጥያቄዎች ይመለስላቸው። በያላችሁበት መልካም ይሆንላችሁ። ዊኒፔግ ነኝ። ሮብ ወደ ቶሮንቶ እመለሳለሁ። ይማታ መልካም ጊዜ።